እግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ጾም ጾም ማለት መዋል፣ መከልከል፣ መቆየት ማለት ነው። ለተወሰነ ጊዜ ከጥሉላት ምግብ ወይም ከእንስሳት ከሚገኝ ምግብ መከልከል ለተወሰነ ሰዓት ደግሞ ምንም ሳይበሉ በመቆየት እግዚአብሔርን በማሰብ የምንፈጽመው ትሩፋት ነው። ከዚህም ሌላ ጾም በዚህ ብቻ የሚወሰን ሳይሆን፣ አይን ከሚያየው መጥፎ ነገር፣ ጀሮም ከሚሰማው፣ አፍ ከሚናገረው፣ እጅ ከሚሠራው፣ ከሰውነት ሕዋሳቶቻችን ሁሉ የኀጢአት ሥራ መቈጠብ መከልከል ማለት ነው። ጾም ምን ይጠቅመናል? ፈቃደ ሥጋን ለፈቃደ ነፍስ ማስገዛት እንድንችል ያደርገናል። ይኸውም ሥጋ የሚወዳቸውን ነገር በጾም ጊዜ ከልክለነው ተቈጥበን ስለምንቆይ የነፍስ ኀይል ይበረታል። ካለን እናካፍላለን፣ እንሰጣለን። ክርስትና ማለት እንደ ሥጋ ፈቃድ መኖር አይደለም። ሥጋ ደካማ ስለሆነ ወደ ኀጢአት ይመራናል። ለዚህም ጌታ በጌቴ ሰማኒ ለደቀ መዛሙርቱ ከእኔ ጋር አንዲት ሰዓት እንኳን ልትተጉ አልተቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስም ተዘጋጅታለች፣ ሥጋ ግን ደካማ ነው ያለው ለዚህ ነው። እዚህ ላይ መንፈስ የተባለችው ነፍስ ናት። መንፈስ የተባለችበት ምክንያት ረቂቅ ስለ ሆነች ነው። እግዚአብሔርም የሕይወትን እስትንፋስ እፍ አለባት፣ ሰውም ሕያው ነፍስ ያለው ሆነ። ረቂቅ ስለ ሆነች መንፈስነቷን ይህ ጥቅስ ያረጋግጣል። አንድ ሰዓት እንኳን ልትተጉ አልቻላችሁም ያለው ለፈቃደ ሥጋችሁ አድልተው ስለ ተገኙ ነው። ከዚህ የምንማረው በጾም፣ በጸሎት፣ በስግደትና በምጽዋት ፈቃደ ሥጋውን ለፈቃደ ነፍስ ማስገዛት ያልቻለን እንኳን እስከ ሞት ድረስ ሊታመን ለአንድ ሰዓት እንኳን መጽናት አይችልም። ጌታ ግን እስከ ሞት ድረስ የታመንክ ሁን የሕይወትህንም አክሊል እሰጥሃለሁ ይላል። ፈቃደ ሥጋቸውን ለፈቃደ ነፍሳቸው ማስገዛት የማይችሉ ሰዎች ሆዳቸው አምላካቸው ነው፣ ክብራቸው በኖራቸው ነው ይላል። ምንጊዜም ለሆዳቸው ይገዛሉ እንጂ ለኢየሱስ ክርስቶስ አይገዙም። እንደዚህ አይነት ሰዎች ደግሞ ክደው ከሃይማኖት ለመውጣት ፈጣኖች ናቸው። ስለዚህ ቅዱስ ጳውሎስ እንዲህ በማለት ጽፎልናል። እንግዲህ ወንድሞች ሆይ ዕዳ አለብን እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ሲል እንዲሁ፣ ለሮሜ ሰዎች በላከው መልእክቱ ስለ ሥጋ ማሰብ ሞት ነው፣ መንፈስ ግን የዘላለም ሕይወት ነው በማለት ገልጾታል። በመንፈስ የሰውነትን ሥጋ መግደል የተባለው ፈቃደ ሥጋን ለፈቃደ ነፍስ ማስገዛትን ለመግለጽ ነው። የክርስትና ትርጉም የሚሄው ነው። ሆድ ለመብል ነው መብልም ለሆድ ነው፣ ያንንም ይህንንም እግዚአብሔር ያጠፋቸዋል። አንደኛው ቆሮንጦስ ምዕራፍ ስድስት ቁጥር አስራ ሁለት የሥጋ ፈቃድና የነፍስ ፈቃድ እርስ በርሳቸው ይጣላሉ። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህ እንዲያሸንፍ መጾም፣ መጸለይ፣ መስገድ ይገባል። ለፈቃደ ስጋ መገዛት ግን መጨረሻው ሞት ነው፣ ሮሜ ምዕራፍ 6 ቁጥር 22፤ ራስንም ለኃጢአት መሸጥ ነው፣ ሮሜ 7 ቁጥር 14። እንደ ስጋ ፈቃድ የሚኖሩ ሰዎች ሁሌ የሚያስቡት ስለ ስጋ ነው። ነፍስ ግን የምታስበው የእግዚአብሔርን ሕግና ትእዛዝ መጠበቅ ነው። የነፍስ ፈቃድ ይኸው ነውና የእግዚአብሔር ቃል እንዲህ ይለናል፣ አትሳቱ፣ እግዚአብሔር አይዘበትም። ሰው የሚዘራውን ያንኑ ደግሞ ያጭዳልና በገዛ ስጋው የሚዘራ ለፈቃደ ስጋው የተገዛ መበስበስን ያጅዳል። በመንፈስ የሚዘራ ለፈቃደ ነፍሱ የተገዛ የዘላለም ሕይወትን ያጅዳል። ጳውሎስ ይህንን ሲናገር ራሱንም ኀጢአት የሥጋ ፈቃድ ሊያሸንፈው ይታገለው ነበርና እንዲህ አለን። ስለዚህ እኔ ያለ አሳብ እንደሚሮጥ ሁሉ እንዲሁ አልሮጥም፣ ነፍስ እንደሚጐሰም ሁሉ እንዲሁ አልጋደልም። ነገር ግን ለሌሎች ከሰበኩ በኋላ ራሴ ተጣላሁ እንዳልሆነ ሥጋዬን እየጐሰምሁ አስገዛዋለሁ። እያንዳንዱ ክርስቲያን ራሱን እየቀጣ እየቈጠበ ሊኖር እንዲችል የራሱን የሕይወት ጳውሎስ በመግለጽ አስረድቶናል። ይህንን ከምናደርግበት መሣሪያ አንዱና ዋነኛው ጾም ነው። ጸሎትና ስግደት፣ ምጽዋትንም በዚሁ ረድፍ የምንፈጽማቸው ሲሆን ሥጋን ለፈቃደ ነፍስ ማስገዛት ይቻለናል። መልካም የሆነውን ነገር ከእግዚአብሔር መቀበልን እንድንሻም ያደርገናል። ለጌታ ደቀ መዝሙር ፍቅረ እግዚእ ዮሐንስ በመልእክቱ እንደ ጻፈው በእርሱ ዘንድ ያለን ድፍረት ይህ ነው፤ እንደ ፈቃዱ አንዳች ብንለምነው ይሰማናል። የተናገረው ቃል በወንጌል እንዲሁ ተገልጿል። ለምኑ ይሰጣችኋል፣ ፈልጉ ታገኝማላችሁ ማቴዎስ ምዕራፍ ሰባት ከቁጥር ሰባት እስከ ስምንት አስተምሮናል። በዚህ መሠረት የእግዚአብሔር ሰዎች በጾም በጸሎት ሆነው የለመኑትን ሁሉ አግኝተዋል። ሲለምኑም እንደ ፈቃድ ለምነውታልና እንደ ሥጋ መሻት ሳይሆን እንደ ነፍስ መሻትና ፍላጎት ለምነውታል። የጠየቁትንም ተቀብለዋል። የነቢያት አለቃ ሙሴ አርባ መዓልትና አርባ ሌሊት ጾማ አርባው ቀን እስኪፈጸም እንጀራ አልበላም ውሃም አልጠጣም ይለናል። ከዚህም በኋላ እግዚአብሔር በጽላቶቹ ላይ ቃሉን እንዲቀረጽበት ለሙሴ ፈቅዶለታል። ይሄ ልመና እንደ እግዚአብሔር ፈቃድ በመሆኑ ተቀብሎታል የእግዚአብሔር ፈቃድ ሕዝቡ በሕጉ እንዲሄዱ ነበርና። ኤልያስ ተነሥቶም በላ ጠጣም። በዚያም ምግብ ኀይል እስከ እግዚአብሔር ተራራ እስከ ኮረቤ ድረስ አርባ ቀንና አርባ ሌሊት ሂዶ በአንድ ቀን ምግብ አርባ ቀን ያለ ምግብና ውሃ በጾም እንደሄደ ይነግረናል። ዳንኤልና ሦስቱ ብላቴናዎች የባቢሎን ቤተ መንግሥት ጮማ ሳያጓጓቸው ጾሙ፣ እግዚአብሔርንም ጥበብን፣ ዕውቀትን፣ ማስተዋልን ሰጣቸው። እነዚህ ሰዎች እንደ ፈቃዱ ተመልሰዋልና የጥበብና የእውቀት ፍሬም አሳደረባቸው። ከጾሙ ከጸለዩም እጃቸውን ከጫኑባቸው በኋላ አሰናበቷቸው። የመንፈስ ቅዱስን ኃይል የተቀበሉትና ለጌታ ሥራ የተለዩት በጾምና በጸሎት መልካም ፍሬ ነው። እለት እለት ቅዱስ ጳውሎስም በጾም ያሳልፍ ነበርና ይህም መልካም የሆነውን ከእግዚአብሔር ለመቀበል ነው። አብያተ ክርስቲያናትን ያስብ ነበርና የእነሱም ነገር ጨንቀው ነበር። ከላይ ያየናቸውን ሌሎችንም እንደ እግዚአብሔር ፈቃድ ለምነው የተቀበሉ ናቸው። ይህም መልካም የሆነውን የበለጠውን እንዲያገኙ ወደ እግዚአብሔር በመጾምና በጸሎት ዘወትር ይለምኑት ነበር። ተከበራችሁ፣ ተከታታዮቻችን ሐሳብ አስተያየታችሁን ትሰጡን ዘንድ በድጋሜ በትህትና እየጠየቅን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቦቻችን ትሆኑና ሐሳብ አስተያየታችሁን ሰጣችሁ መንፈሳዊ አስተምሮቶችን ትከታተሉ ዘንድ በታላቅ ትህትና እየጠየቅን ለዛሬው ኃያሉ እግዚአብሔር የተመሰገነ ይሁን ለዘላለሙ አሜን። ይቈየን።